ሌላው ኤሊያንም ኦን አኒማልስ በሚለው ጽሑፉ አስረኛው ክፍል ሀያ አምስተኛው ቁጥር ላይ ይመስለኛል ምን ይላል? የግብፅን ክልል ሲሻገሩ ለሰባት ቀናት ሙሉ የሚጋፈጡት ፍጹም በረሃ ይገኛል። ከዚህም ባሻገር ወደ ኢትዮጵያ በሚወስደው መንገድ ላይ ሳይኖሶፋሊ ወይም ገጻ ተከለባት ያላቸው ይኖራሉ። እነዚህ ፍጥረታት የሜዳ ፍየሎችን፣ አጋዘኖችን በማደን ይኖራሉ። በተጨማሪም መልካቸው ጥቁር ነው። የውሻ ራስና ጥርስ አላቸው። ይህንን እንስሳ ስለሚመስሉ በዚህ ማለት ወይም በእንስሳት መጽሐፍ ውስጥ እነሱን መጥቀስ በጣም አግባብ ነው ይላል። መነጋገር አይችሉም ስል በሆነ በሚሰማ ድምፅ ግን ያወራሉ ይላቸዋል። ከአገጫቸው በላይ የተንጠለጠለ ጢማቸው ይገኛል። ከድራኮኖች ወይም ከእባቦች ጢም ጋር የሚነጻጸር ነው ይላል። እጆቻቸው ጠንካራና በጣም ሹል በሆኑ ጥፍሮች የተሸፈኑ ነው ይላል። ወደ ኢትዮጵያ ሲመጣ ነው ያለው። መላካላቸው በጠጉር የተሸፈነ ሲሆን ይህም ከውሾች ጋር የሚያመሳስላቸው ሌላኛው ነገር ነው በጣም ፈጣኖች በመሆናቸው ሌሎች የማይደርሱባቸውን አካባቢዎች ያውቃሉ። በዚህም የተነሳ እነሱን መያዝ በጣም በጣም አስቸጋሪ ነው በማለት ነው እንግዲህ የሚያነሳው። ክቡራን ተመልካቾቻችን፣ እጅግ ይገርማል እና እንደዚህ እያደረጉ እንግዲህ የጥንት የታሪክ ጸሐፍት ስለ እነዚህ ፍጡራን ሰፋፊ ነገሮችን ጽፈዋል። በዚህ ጥንታውያን ሰነዶች በጣም በሚገርም መልኩ ነው ስለ እነዚህ ፍጡራን ያቀረቡት ከዚህ በዘለለ መልኩ ግን ስለ እነዚህ ፍጡራን ማንበብ የጀመርኩት ወይም መጻሕፍትን ስማር ቅዱሷ መጻሕፍትን ሳነብ ግዕዝ በተለይ ግዕዝ መጻሕፍቶችን ሳነብ ያገኟቸውን ነው ማካፍላችሁ። አሁን በርካታ ነገሮች ነው በግዕዝ መጽሐፍት ውስጥ ያገኘዋቸው ስለ እነዚህ ነገሮች፣ በተለይ አንደኛው የእንድሪያስ ና የበርቶሎሚዎስ ገል ነው። እንድሪያስ በርቶሎሚዎስ ወይም ከገለ ሐዋርያት ውስጥ መካከል የሚጠቀሱ እንድሪያስ እና በርቶሎሚዎስ እነዚህን ገጻ ተከለባት እንዳገኙ ይገልጻል። በተለይ እንግዲህ ዓለምን ዞሮ ሲያስተምሩ ይላል እንደውም ጌታችን ተገልጾላቸው ቅዱሳን ሐዋርያትን ምን ይላል? ወበእንተዛ ተዛ አስተራዩም ኢየሱስ ክርስቶስ ወይቤሎሙ ተንሶ ሐዋርያት ቅዱሳን ታገሱ ወይ ትፍሩ አነ ፈን ኀቤክሙ ብእሴ ዘገጹ ከመገጸከል ወአራያሁ ግሩም። እንደውም አትፍሩ፣ ወደናንተ መልኩ አስፈሪ፣ ፊቱ የውሻ የሆነ ሰው ወደ እናንተ ልካለው አላቸው ይላል። ከዚያ ሰው ሀገረ በላይ ተሰብላቸዋል ሰውን ወደሚበሉ ሰዎች ሀገር ደረሱ ነው የሚለው። እንግዲህ ዓለምን ዞሮ ሲያስተምሩ ይላል እዚህ መጽሐፍ ላይ። ከዛ ምን ይላል መጻ ብእሲ የማገረ በላይ ተሰብ ይስስ ብእሴ ዘይበል ገጹኒ ከመ ከልብ ባህቱ እግዚአብሔር ረሳዩ ይኩን ዘይረዶም ለሐዋርያት ወሶበ ነጸሮ ለእስክንድር ወስረዱ ለእንድሪያስ ሆነ ከመበል ሐዋርያትኒ አታው በስም እግዚአብሔር ላይ ሊሆሙ ወላይ ለገጸ ከልብ ውእቱኒ ቤሎም ይትፍሩ ኦ አሐዌ መንፈሳውያት እንግዲህ ይሄ ሰውን የሚበላ የውሻ ፊት ያለው የሚበላውን ሰው ፍለጋ ሰውን ከሚበሉ ሀገር መጣባቸው ይላል። ይሄ ደግሞ ሰውን ራሱ የሚበላ ነው ማለት ነው። እዚህ ላይ እንዳነበብ ነው እና ፊቱም የውሻ ፊት ነበር ይላል። ነገር ግን እግዚአብሔር ሐዋርያትን የሚረዳው አደረገው ብሎ ነው የሚጽፈው። እና የእንድሪያስ ደቀ መዝሙር ለእስክንድሮስ ሳየው እንደ በድን ሆነ ነው የሚለው ደንግጦ እና አማተቡ ጭምር ነው እና አትፍሩ አላቸው፣ መንፈሳውያን ወንድሞች አትፍሩ አላቸው ይላል። ከዛ በኋላ እንግዲህ ያው ምንም ሊያደርጋቸው እንደማይችል ተረዱ እና ስሙን እንደጠየቁት ይጽፋል። እና እንድሪያስም ምን ይላል? ገድለ ሐዋርያት ሳነበው እንድሪያስ ገጸ ከልቡን መረቀው ይላል። ዛሪ ባርክ ብሎ መረቀው፣ ስሙን እንዲነግረው ጠየቀው ይላል ስሜ ስምሱህ ይባላል አለው፣ ይላል። እዚህ ላይ እንግዲህ መናገር የሚችል ገጸ ከልብ እንደሆነ ነው የሚጽፈው መጽሐፉ ላይ እና ከዛ በኋላ ይዘውት ሄዱ ነው የሚለው። በተለይ ባርቶስ ወደሚባል ሀገር ነው የሄዱት እና ባርቶስ ወደሚባለ ሀገር ይገቡ ዘንድ ሲዘጋጁ፣ ገጸ ከልብ ወይም የውሻ ፊት ያለው ምን አለ ክድኑ ገጼ ፊቴን መጀመሪያ ሸፍኑ ይላቸዋል። ምክንያቱም ወደ ሀገሩ ከመግባታችሁ በፊት መሆን አለበት አላቸው። ከዛ በኋላ እንድሪያስ የገፀ ከልቡን ወይም የውሻ ፊት ያለውን ሰው ፊቱን ሸፈኑት ነው የሚለው ከዛ በኋላ እንድሪያስ የተዘጋውን የአገር በር ይከፍትላቸው ዘንድ ወደ እግዚአብሔር ጸለየ ይላል። ወዲያው መግቢያው ተናደና ግንቡ ወደቀ፣ ፈረሰ ነው የሚለው ልክ እንደ ኢያሪኮ ማለት ነው። ከዛ ወደ ሰተት ብለው ወደ ባርቶስ ሀገር ገቡ ይላል። ባልቶስ ውስጥ እንደገቡ የንጉሥ ወታደሮች እንድራያስን ለአንበሶች ለመስጠት ያዙት ነው የሚለው። የውሻ ፊቱ ያለው ያ ፍጡር ግን እንድራያስን ምን ይለዋል? የተሸፈነውን ፊቴን ግለጽልኝ አለው። ያን ጊዜ ፊቱን ገለጸለት ይላል። ያን ጊዜ ፊቱን ገልጾ የአውሬ ፊት ያለው ፍጡር በቁጣ ሕዝቡን ተመለከታቸው ነው የሚለው። ወደ አውሬነት ባህሪው ተመልሶ አንበሶቹን ነብሮቹን አንድም ሲያስቀር ገደላቸው ይላል። ህዝቦቹ ፈርተው ይሸሹ ጀመር። እንዳይወጡ ግን የእሳት ደመና ከለከላቸው ነው የሚለው። ከዚህ በኋላ እንግዲህ ባሉበት በፍጥነት ተሰብስበው መጸጸታቸውን በስፋት ይጽፋል። ከዛ በኋላ በርተሎሜዎሱ አንድሪያስ ለገጸ ከል ቢቤልዎ ይራቅ ምኔከ ይሉታል በርተሎሜዎስና አንድሪያስ የውሻ ፊት ያለውን ከአውሬነት የሰው ልጅ መልክ እንዲኖረው አዘዙት ነው የሚለው እሱም ወዲያው ከአውሬነቱ መልክ ተለውጦ የሰብአዊ ፍጡር መልክን እንደያዘ ይገልጻል። ይሄ በጣም በጣም አስገራሚ ነው። በጣም አስገራሚ ነው። በጣም በተለይ ደግሞ የእሱን ፊት አይተው ሁሉ በድንጋጤ የሞቱትን ጸልየው እንዳነሷቸውና እሱም ከአውሬነት መልክ ወደ ሰውነት መልክ እንደተቀየረ እንግዲህ ገድለ ሐዋርያትን በተለይ ሳነብ በጣም በጣም የገረመኝ አንድ ታሪክ ነው። ክቡራን ተመልካቾቻችን እናንተንም በእጅጉ እንደሚገርማችሁ እንደው ሙሉ እምነት አለኝ እና ይሄ በጣም በጣም አስደናቂ ነው። ሌላው በጣም በጣም የሚገርመኝ የክርስቶፎሮ ታሪክ ነው። የቅዱስ ክርስቶፎሮስ ታሪክ በመላው ዓለም የሚታወቅ ነው። እስክሪኑ ላይ ስዕሉን የምታዩት ነው። በተለይ ሚያዚያ ሁለት ነው በዓሉ የሚታሰበው፣ ዕረፍቱ ማለት ነው። በስንክሳር ላይ ያለ ወበዛቲ ዕለት ኮነ ሰማዕተ ቅዱስ ክርስቶፎሮስ ዘኮነ ገጹ ከመ ከልብ። ክርስቶፎሩ ሰውን ከሚበሉ ሰዎች ሀገር እንደሆነ ይጽፋል። በተለይ በዚህ ቀን ይላል ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ ይላል። ይህም ቅዱስ ሰውን ይበሉ ከነበሩ ሰዎች ሀገር ነው። በጦርነት ማረኩት። አባቱን በሐዋርያው ማቲያስ ጃመነ እንደሆነ ቀድሞ ይጽፋል። ከዛ በኋላ ምን ይላል? በማረኩት ጊዜ ቋንቋቸውን አያውቅምና ወደ እግዚአብሔር ጸለየ። ቋንቋቸውን ገልጾለት እንደነርሱ መናገሩ ንጉሡም ተበሳሽቶ በትልቅ ብረት ምጣድ ውስጥ እንዲጨመር እሳት እንዲነድበት እንዳላደረገ ምንም እንዳላደረገው ጉድጓድ ውስጥ ቢጨመር መልአክ እንዳወጣው እና ማሰቃየቱ ሲሰለቻቸው አንገቱን ቆርጠውት ሚያዝያ ሁለት እንግዲህ በእግዚአብሔር ስም አንገቱን ጭምር እንደሰጠ ይጽፋል እና በጣም በጣም የሚገርም ነው። በተለይ በምዕራቡ በምስራቅ ኦርቶዶክስ ቤተክርስቲያን ስዕሎቹ በደንብ አድርገው በገጸ ከልብ ሰው ይስሉታል። በተለይ ጀርመናዊ ኤጲስቆጶስ እና ባለቅኔ ዋልተር ቅዱስ ክሪስቶፎሮስ በተለይ በከነአን የሰውን ስጋ የሚበላ ነው እንደ ውሻ እንደሚጮህ ይጮህ የነበር የገጻተ ከለባት ዝርያ አድርጎ ገልጾታል። ነገር ግን አሁን ጊዜ በተለይ በራሻ ሞስኮ በዚህ መልኩ እንዳይሳል ግን አዘዋል። አዘዋል ይሄ በጣም በጣም አስገራሚ ነው ክቡራን ተመልካቾቻችን። ይሄ እንግዲህ ከክርስቶፎሮስ ታሪክ ጋራ ያገኘሁት ነው። ሌላው በጣም የሚገርመው የቅዱስ መርቆሪዎስ ታሪክ ነውና በተለይ ገለ መርቆሪዎስን ሳለም እጅግ ይገርመኝ ነበር። መጀመሪያ ስዕሉን ያየሁት በብዛት ተስሏል፣ እና እዛ ላይ በጣም በጣም የሚገርም ነገር ነው ክቡራን ተመልካቾቻችን። በተለይ ገለ መርቆሪዎስ ላይ ደግሞ ይህን ነገር ጽሑፍ አንብቤያለሁ እና እሱን ነው አሁን እነግራችሁ። በተለይ በገለ መርቆሪዎስ ሳዶሮስ የሚባል የመርቆሪዎስ አያት ነው። አባቱ አሮስ ይባላል። ለአደን ሲወጡ ህሮፎስ እና አርጋን የሚባሉ የውሻ ፊት ያላቸው ገጻ ተከለባት አገኟቸው። የመርቆሪዎስን አያት ሳዶሮስን ሰባብረው እንደበሉት አባቱ አሮሱን ግን ሲበሉት መልአክ እንደከለከላቸው ይጽፋል። በተለይ በስዕሉ ላይ እንደምታዩት ክቡራን ተመልካቾቻችን በጣም አስገራሚ ነገር ነው። እዛ ላይ የምትመለከቱት እንደውም ምን ይላል? ወመጽሀ ቢሆን ክልኤቱ ዕደው ምገጻተ ከለባት እምርሁቅ ብሔር ወበጽሀ በመስገርት ወነቀ ወዶል እንዘ ሀለዉ ውስተ መስገርት ይላል። ከዕለታት በአንዷ ቀን እንደ ልማዳቸው ለአደን ወጡ ይላል ሁለቱ። ከዚህ በኋላ ከሩቅ አገር ተነስተው ከውሾች አገር ወገን ሁለቱ ወደ እነሱ መጡ ነው የሚለው ያን ጊዜ በወጥመድ ውስጥ እንዳሉ ጮኸ ይላል። አሮስና ሳዶሮስ ነቅተው በያቸው መልካቸውን ይጽፋል። ምን ይላል መልካቸው የከፋ ይላል። እስክሪኑ ላይ ታዩታላቸው። የራሳቸው ጠጉር እንደ ፈረስ ጭራ ያለ፣ ጥርሳቸውም እንደ አንበሳ ጥርስ፣ ዓይኖቻቸው እንደ እሳት የቀሉ፣ እግሮቻቸውና እጆቻቸው እንደ ብረት፣ ጥፍራቸውም እንደ አንበሳ ጥፍር የሆኑ ፍጡራን፣ ያው ገጻ ተከለባት የውሻ ፊት ያላቸው በሚያስፈራ ድምፅ ጮሁ ይላል። እንግዲህ አሮስም የሚያስፈራ ድምፃቸውን በሰማ ጊዜ አባቱን ቀሰቀሰና የሚያስፈራ ድምፅ ሰማሁ አለው ይላል አባቱም ያው ተነሳና ሰይፎቻቸውን መዘው ወደ ወጥመዱ የገባውን ለመያዝ ሲሄዱ ወዲያው እነዚህ የውሻ ፊት ያላቸውን ፍጡራን ባዩ ጊዜ በጣም ተንቀጠቀጡ ይላል ወደቁ ነው የሚለው ወዲያው የአሮስን አባት ሳዶሮስን ስጋውን ቢዘው ሰባብረው እንደበሉት እነዚህ ፍጡራን ይጽፋል የቅዱስ መርቆሪዎስን አያት ማለት ነው ስዕሉ ላይም ሲበሉት እያያችሁ ነው ልጇ ሮስን ደግሞ ሊበሉት ፈለጉ ነው የሚለው። የእግዚአብሔር መልአክ ግን ከለከላቸው ይላል። በተለይ ከአብራኩ የሚወጣ መልካም ፍሬ ያለና ተው አላቸው። ወዲያው በአውታ ረእሳት ዙሪያውን ከቦ አስጨነቃቸው ይላል። እነዚህም ፍጡራን ደግሞ ወደ መርቆሪዎስ አባት ወደ አሮስ መጡና ሰገዱለት ነው የሚለው። በተለይ የእግዚአብሔር መልአክ እነዚህን ምን ይላቸዋል? ሮፎስና አርጋኒ ይላቸዋል። እግዚአብሔር ቅዱስ ከሱ ስለሚወለድ ተውታትንኩታ አላቸው። ወዲያው ምንድን ነው የሚለው ወሶቤሃ ወለጠ እግዚአብሔር ፍጥረቶ ማርያ አራዊት ሀባርያ ሰብ ይላል ወረስ ሲሆሙ ከማባግዕ ቡሩካን ይላል። ከአራዊትነት ወደ ሰዋርያነት ፊታቸውን ለወጠ እንደ የዋሆች በጎች ማደረጋቸው ነው የሚለው ማለት አውሬነት ጠበያቸውን ተዉ ነው የሚለው። ከዛ በኋላ አትፍራ እንዳሉት ይጽፋል። ወዲያው ወደ ሀገሩ ይዟቸው ፊታችሁን ሸፍኑ ብሎ ይዟቸው እንደሄደ አብረውትም እንደሄዱ ይጽፋል። በተለይ የዚህ ሀገር ሰዎች ያያችኋል፣ ሊገሏችኋል እንዳላቸው፣ ገጸ ከለባትን የውሻ ፊት ያላቸው ግን እሱን ማንንም ማንንም ቢሆን አንፈራም፣ ግን በማንም ላይ ክፉ ማድረግ አንፈልግም እንዳሉት፣ እሱም ደግሞ ለሚስቱ እንደነገራት ይጽፋል። በጣም ሰፊ ነው ገሉ፣ አጠር አጠር አድርጌ ነው ምነግራችሁ። እሷም ደግሞ ዝም በል እኔ በህልሜ ያየሁትን ልንገራ አለችው። ሁለት የውሾች መልክ ያላቸውን በህልሜ ያየሁ አለችው። አባትህንም በሉት አንተን ግን ተው፣ ካንተ ጋርም አመጣቸው፣ ከተራራውን በታች አስቀመጥካቸው፣ ወደ እኔ መጣ። አሁንም ውሰድና የሚበሉትን ስጣቸው እንዳለችው እሱም እንጀራና የወይን ጠጅ፣ የበለስ ቂጣ ማዘጋጅታ እንደሰጠችና እንደሰጣቸው ይጽፋል። እነሱም የምግቡን ጣዕም እጅግ እንዳደነቁ ማንም ሳይ በሌሊት ወደ ቤቱ እንዳስገባቸው እና እነዚህ የውሻ ፊት ያላቸው በስራ ሁሉ የሚታዘዙት እንደነበሩ ይጽፋል። ወዲያው በተለይ ደግሞ መርቆሬዎስ ተወለደ ይላል። ፒሉፓዴር አሉት። እንግዲህ በዛ ዘመን እንግዲህ የዛሬ 1600 ዓመት ቀደም ብሎ ማለት ነው እና የውሻ መልክ ያላቸውን ወይም ገጻ ተከለባት እስካሁን እነሱ ጋር ተቀምጠው ለረጅም ጊዜ የታዘዙት እንደነበረ እዛ ላይ በስፋት ይዘረዝራል። ከዛም የሀገሩ የሀገሪቱ በር ጠባቂ እነዚያን ገጻተ ከለባት የውሻ ፊት ያላቸውን ድንገት አየ። ወዲያው ለሀገረ ገዢው አሮስ በጣም የከፉ ሁለት አራዊት አምጥተዋል ብሎ ነገረው። ያን ጊዜ መኮንኑ በቁጣ አሮስን ግሩማን አራዊትን እንዳመጣ ሰምቻለሁ፣ ለእኔ ስጠኝ፣ ዋጋህን እከፍልሃለሁ እንዳለው እሱ ግን አሮስ ግን የቅዱስ መርቆሬዎስ አባት ማለት ነው፣ የዱር አራዊትን ማየት አትችልም እንዳለው እና መኮንኑም እንደተቆጣ ይጽፋል። ወዲያው ሰራዊቱን አስከትሎ እነዚህን ገጸ ከለባት ለማየት ወደ አሮስ ቤት እንደሄደና እነዛን አውሬዎች ባያቸው ጊዜ ደንግጦ በግንባሩ እንደወደቀ ይጽፋል በተለይ ፊታቸው በጣም አስፈሪ ስለነበረ የጸነሱ ሴቶች ከድንጋጤ ብዛት የተነሳ በማሕፀናቸው ያለው ፅንስ ሁሉ እንደወጣ ጭምር ነው። ፊታቸው በጣም ያስጨንቃል ይላል። ከዛ በኋላ ከአሮስ ጋራ እንደገና ተቀመጡ፣ ሌሎቹ ሸሽተው እንደሄዱ ይጽፋል። ይህን ይመስላ በጣም በጣም ሰፊ ነገር ነው። እዛ ላይ የምታዩት ከዛ በኋላ ግን እንደ ተጠመቁ ጭምር ይጽፋል። በተለይ አሮስ ተጠምቆ ኖህ ብሎ እንደሰየመው ሚስቱን ታቦት ብሎ እንደሰየማት ልጁ ደግሞ መልቆሪዎስን ፒሉፓዴር ብሎ እንደሰየመው እነዚህ ገጻተ ከለባትን በጣም ኤጲስቆጶሱ ከግርማቸው የተነሳ ፈርቶ ፊታቸውን በልብስ እንዲሸፍኑ እንዳዘዘና ስማቸውን ለውጦ ህሮፎስ እና ገሊስጣፎሮስ ብሎ እነዛን ቅድም አርጋኒን መሪያን ብሎ እንደሰየመ እዛ ላይ ይጽፋል። ይሄ በጣም አስገራሚ ነው። እንግዲህ በጣም ሰፊ ነገር ነው እዛ ላይ የምታዩት። እንደውም በተለይ አንድ አላዊ ንጉሥ ተነስቶ ያንን ሀገር በወረረ ጊዜ በተለይ መኮንኑ እባክህ እነዚህን ገጸ ከለባት ይዘህ ያን አላዊ ድል ይንሱልኝ ብሎ የመርቆሬዎስ አባት እነዛን ይዞ ወደ ውጊያ ጭምር እንደሄደ ይጽፋል። በተለይ ደግሞ እሱን ኖህን እንደማረኩት ኖህ ማለት የመርቆሬዎስ አባት ነው ስሙ። ያኛው የፊተኛው ኖህ እንደ አይድ እንዳልሆነ ክቡራን ተመልካቾቻችን መረዳት ይገባቸዋል። ከዛ በኋላ በማረኩት ጊዜ እንዳለቀሰ እንደው እነዚህ ገጻተ ከለባት መቼ ነው መጥተው የሚረዱኝ ብሎ እንዳለና በተለይ ደግሞ ቅዱስ ሚካኤል ወደ እነዚህ ገጻተ ከለባት ሄዶ ወደ እስር ቤት ሂዱና ወንድማችሁን ነሆን አድኑት፣ አራዊት ይበሉት ዘንድ ስጋውን ለአራዊት ስለሚሰጡ እግዚአብሔር እንዳለፈው ኃይልንና ብርታት ሰጥቷቸዋል እንዳላቸው እነዚህም ገጻተ ከለባት ወደዚያች ሀገር እንዲሄዱ ወደዚያች ሀገር በገቡ ጊዜ በተለይ የንጉስ ሰራዊቶችን የሀገሪቱ ሰዎች ባዩቸው ጊዜ በጣም ደንግጠው በግንባራቸው እንደወደቁ በጣም በእጅጉ እንደፈሩ ብዙዎችም እንደሞቱ ሴቶች ልጆቻቸውን እራሱ ነፍሰ ጡሮች በማህፀናቸው ውስጥ ያለውን ሁሉ እንደፈሰሰባቸው ይጽፋል። ንጉሱም አገልጋዮቹን፣ አንበሶቹና ነብሮችን፣ ሁሉን አራዊት አምጧቸው እኒን የአራዊት መልክ ያሏቸው ይብሏቸው እንዳላቸውና እንዳመጧቸው በጣም ይጽፋል። ግን እነዚህ የውሻ መልክ ያላቸው አንበሶችን፣ ነብሮችን፣ ሌሎችን አራዊት ባዩዋቸው ጊዜ በጣም በጣም እንደም እንደም በእግሮቻቸው ጭምር በእጆቻቸው እንዳጨበጨቡ ደስ እንዳላቸው የእግራቸው አቧራ እንደጉም ተኖ እስከ ደመና እስኪደርስ ድረስ ሽቅብ እንደዘለሉ ይጽፋል። ሁሉንም አንበሶችንም አናምርቶችንም ሁሉ ይዘው ስጋቸውን ቆረጡና ወደ ታች ወደ ላይ እንደወረወሯቸው ይጽፋል። ይሄ በጣም አስገራሚ ነው። ያን ጊዜ ንጉሱ ባክ ባክ እነዚህን የውሻ ፊት ያላቸውን ፍጡራን በልብስ እሸፍንልኝ እንዳለው። ያን ጊዜ ፊታቸውን ደግሞ ኖህ እንደሸፈናቸው ይጽፋል። እንደውም የአንተ እግዚአብሔር ሰው ሆይ ይለዋል የመርቆሬዎስን አባት፣ የመንግስቴን እኩሌታ ላንተ እሰጥሃለሁ። አምስት ሴቶች ልጆች አሉኝ፣ ከእነርሱ አንዷን ለአንተ ሚስት ተሆነ ዘንድ እሰጥሃለሁ እንዳለው። ኖ ግን እኔ በፍጹም ይህን ነገር አልፈልግም ብሎ በተለይ እኔ የውሻ መልክ ያላቸውን ይዞ እንደወጣለት ይጽፋል። ክቡራን ተመልካቾቻችን እና በጣም ሰፊ ነገር ነው እንግዲህ እዚህ ላይ የተረዳችሁት በተለይ በገለ ሐዋርያት ላይ በስንክሳር ላይ በገለ መርቆሪዎስ ላይ በስዕላት ላይ ሁሉ ይሄን ነገር በተቻላቸው አቅም ተርጉመውን ባመጡትም ራሳቸውን በሳሉትም ስዕል ወይም በጻፉት ጽሑፍ ላይ ገልጸውልናል ማለት ነው። ስለዚህ እነዚህ አፈታሪካዊ የሆኑ ፍጡራን አሉ ወይስ የሉም? የራሳችሁ ምልከታ ማየት ትችላላችሁ። እንግዲህ ተጽፈዋል። የተጻፈው መፈተሽ፣ ማንጠርጠር፣ ማበጠር የኛ ድርሻ ነው። ግን በአጠቃላይ ስናያቸው እነዚህ ፍጡራን ሰውን የሚጎዱ ሆነው ነው የተሳሉት፣ አስፈሪ ሆነው ነው የተሳሉት። እና አንዳንዴ በአምላክ ቸርነት ወደ ሰብአዊነት የተመለሱት ናቸው ረዱ የተባለው እንጂ በአንጻሩ በጣም አደገኞችና የአውሬ መልክ ያላቸው የአውሬ ባህሪ ጠባይ ያላቸው እንደሆኑ ነው የሚጽፈው። ስለዚህ እንግዲህ ደመነፍሳዊ ናቸው ማለት እንችላለን እንጂ የሰው ልጆች ናቸው ማለቱ እንኳን ትንሽ ይከብዳል። በእኔ ምልከታ ነው በእኔ ምልከታ ነው። ግን የደመነፍሳዊ አውሬነት ጠባይ ያላቸው ፍጡራን ናቸው ብለን ማየት እንችላለን። ክቡራን ተመልካቾቻችን።